ቀናችሁ እንዴት ይጀመራል? የአብዛኞቻችሁ ግን ሳታስቡት ቀናችሁ ተጀምረዋል። ከአልጋችሁ ከመነሳታችሁ በፊት እንኳን ቀናችሁ ተጀምረዋል። የጀመረው በጣም ኃይለኛ ወይም በጣም ተገላጭ በሆነው የሰውነታችሁ ክፍል በአእምራችሁ ውስጥ ነው። በቀኑ የመጀመሪያ ደቂቃዎች የምታስቡት ነገር ሊያነቃቃችሁ ወይም ትርምስ ሊፈጥር ይችላል። እያጎረመረማችሁ ከነቃችሁ በዛ ልክ አሰልች ይሆናል። ነገር ግን በጥሩ መንፈስ ከነቃችሁ እያንዳንዱ እርምጃ ቀናችሁ ብሩህ ያደርገዋል። አይኖቻችሁ ስትከፍቱ ምን ታያላችሁ? የዓለም ትርምስ ወይስ የራሱን መንገድ የሚመርጥ ሰው? የምትነቁበት መንገድ ከአልጋ ከመውጣት ቀላል ተግባር የበለጠ ነገርን ያሳያል። የእያንዳንዱ ቀን መጀመሪያ ጸጥ ያለው የጥሩ ሜዳ እንደሆነ እና እዚያ ማሸነፍ የቀረው የጉዞውን ክፍል መቆጣጠር ማለት ነው። የጠንካራ አእምሮ ባለቤት የሆኑ ሰዎች ቀናቸውን የሚጀምሩት በጸጥታ አእምሯቸውን ለመከራ በግልጽ እንዲጋፈጥ በማዘጋጀት ነው። እያንዳንዱ ንጋት ጥንካሬውን ለዓለም ሳይሆን ለራሳቸው ለማሳየት እድል ነው። የመጀመሪያ ሰዓታት ውስጥ የመቋቋም የዓላማና የመረጋጋትን ችሎታ ለማዳብር የሚያስችል አስራ ሁለት መንገዶችን እናያለን። እያንዳንዱን ከችኮላ ከጭንቀትና ከትርምስ ለማዳን ይጠቅማቸዋል። አንደኛ፣ የመጀመሪያው ሐሳብ ሁሉንም ነገር ይቀርጻል። ቀናችሁን የሚጀምሩበት መንገድ ከኋላ ለሚመጣው ነገር ሁሉ ድምጹን ያስቀምጣል። ከእንቅልፍ ስትነቁ የመጀመሪያው ሐሳብ ሪፍሌክስ ብቻ አይደለም በቀሪው ቀን የሚያስተጋባ ጸጥ ያለ ቅደም ተከተል ነው። በብርታት ወይም ትኩረት በሚከፋፍሉና በግድ የለሽነት አዙሪት ውስጥ ሊያስቀምጣችሁ ይችላል። ጠዋት ላይ አይናችሁን ስትከፍቱ የመጀመሪያው ምላሻችሁ ምንድን ነው? ስለ ድካማችሁ ቅሬታ እያሰማችሁ ነው? ምን ማድረግ እንዳለባችሁ እየተጨነቃችሁ ነው? ወይስ አእምራችሁን ለማሰልጠን ዝግጁ ሆናችሁ ለዓላማችሁን ለመዋጋት ትነሳላችሁ? ደስተኛ ህይወት ለመፍጠር ከፈለጋችሁ በጣም ትንሽ ያስፈልጋችኋል። ሁሉም አስተሳሰባችሁ ውስጥ ነው። ይህ የአስተሳሰብ መንገድ የሚጀምረው ከእንቅልፋችሁ በትክክል በምትነቁበት ጊዜ ነው። አሉታዊ ሀሳብ እንደ እሳት ይሰራጫል፣ ጉልበታችን ወዲያውኑ ያዳክማል። ነገር ግን ጠንካራ ሀሳብ ውስጣዊ ተቃውሞን ይፈጥራል። ስትነቁ በቀጥታ ወደ ስልካችሁ አትሂዱ። ራሳችሁን ጠይቁ፣ የቀን የስሜት ምን ይሆናል? ምን እንደምትበሉ እንኳን በጥንቃቄ ይምረጡ። ዛሬ ጠንካራ ለመሆን ጥሩ ቀን ነው። ይህ ትንሽ ውሳኔ እጣ ፈንታችሁን ሊለውጥ ይችላል። ሁለተኛ ህይወት አጭር ናት፣ አታባክኑዋት። ጊዜ ቆመ አይጠብቅም። ዝግጁ መሆናችሁን አይጠይቅም። በእናንተ ፍቃድ አይደለም ቀኑ የሚያልፈው። ብዙዎች ማለቂያ የሌላቸው ቀናት እንዳሉ ሆነው ይኖራሉ። ቶሎ ውሳኔ አያደርጉም። ትኩረት በሚከፋፍሉ ነገሮች ላይ ሰዓታትን ያጠፋሉ። ግን ማንንም ሰው በህይወታችን ምን ያህል ጊዜ እንደቀረው የሚያውቅ ሰው የለም። ሞት ለማንም ለማስጠንቀቂያ ማመልከቻ አያስገባም። የምታደርጉትን የምትናገሩትንና የምታስቡትን ነገር ይወስነዋል። ይህ አረፍተ ነገር ስለ ፍርሃት አይደለም፣ ስለ ፍጥነት ነው። በየቀኑ ጠዋት የፈጣሪ ግብዣ ነው። እያንዳንዱ ቀን እድል ነው። ተመሳሳይ ሰበብ ለመድገም ወይም በዓላማ ለመንቀሳቀስ ትችላላችሁ። ምርጫው የእናንተ ነው። ትናንትና ትዝታ ነው፣ ነገር ግን እርግጠኛ አይደላችሁ። አሁን ብቻ በእጃችሁ ውስጥ አለ። እንዴት ማክበር እንዳለባችሁ ካወቃችሁ ከኖሩት ብዙ ሰዎች የበለጠ እውነት ውስጥ ትኖራላችሁ። ሦስተኛ ዓለም በእናንተ ላይ ስልጣን ሊኖረው አይገባም። ከቀኑ የመጀመሪያ ደቂቃዎች ጀምሮ ዓለም አእምራችሁን ለመቆጣጠር ይሞክራል። ዜና፣ ኖቲፊኬሽኖች፣ መልእክቶች ሁሉንም ነገር የሚሆነው ገና ከመንቃታችሁ በፊት ነው። እናም ብዙዎች የሚጀምሩት በዚህ መንገድ ነው። እርምጃ ከመውሰድ ይልቅ ምላሽ መስጠት። ነገር ግን እውነተኛ ጥንካሬ ዓለምን በመቆጣጠር ሳይሆን ራሳችሁን በመቆጣጠር የሚገኝ ነው። ሰዎች የሚረበሹት በነገሮች ሳይሆን በእነሱ ላይ በሚወስዱት አመለካከት ነው። ውጫዊ ትርምስ የሚመታችሁ የአእምራችሁን በሮች ከከፈታችሁ ብቻ ነው። ሰላማችሁ በሌሎች እጅ ውስጥ ሊሆን አይችልም። እያንዳንዱ ትችት ስሜታችሁ ቢቀይር፣ እያንዳንዱ ትንሽ ፈተና ጉልበታችሁ ቢሰርቅ በሰዎች ዓለም ምሕረት ውስጥ ትኖራላችሁ። በምትኩ አእምራችሁን በማዕበል መካከል እንዳለ ድንጋይ እንዲሆን አሰልጥኑት። ከውጭ የሚመጣውን ነገር ሊያናውጣችሁ ሊሞክር ይችላል። ምክንያቱም ራሱን የሚያስገድድ ታላቅ አይደለም ራሱን እንዲገዛ የማይፈቅድ ሰው ግን ታላቅ ነው። አራተኛ አእምራችሁ ከመግዛቱ በፊት ግዙት። ሐሳቦቻችሁ ያለ እናንተ ግብዣ ይነሳሉ። አንዳንዶቹ ግልጽ፣ ሌሎቹ ደግሞ ጨለማ ናቸው። እነሱ የማያያቸው ሰው ሁሉ ያስተዳድሩታል፣ የሚገነዘባቸው ሁሉ ግን መተዳደሪያ ይሆናሉ። ችግሩ ብዙ ሰዎች ለራሳቸው ሐሳብ እንደታጋሾች ናቸው። መሠረተ ቢስ ፍርሃቶች፣ እውነተኛ ያልሆኑ ጭንቀቶችና ምናባዊ ክርክሮች ይህ ሁሉ ቀኑ ከመጀመሩ በፊትም ቢሆን ዋና ኃይል ይወስዳል። አእምሮን መቆጣጠር ማለት ራስህን ለማጣራት ማሰልጠን ማለት ነው። ይህ አስተሳሰብ የኔን ትኩረት ይገባዋል? ያጠነክረኛል ወይስ ያዳክመኛል? በማለት ጠይቁ። አእምሮ እስር ቤት ወይም አጋር ሊሆን ይችላል። ቁልፉ የሚናገረውን ሁሉ ማመን አይደለም። ራሳችሁን በመለያየት አሰልጥኑ። አንድ ሰው የራሱን ዕጣ ፈንታን እንደሚመርጥ ሁሉ እናንተም ከሐሳባችሁ ውስጥ መምረጥ አለባችሁ፣ ምክንያቱም አእምሮውን የሚገዛ ሁሉ ህይወቱን ያስተዳድራል። አምስተኛ፣ መከራ ማንነታችንን ያሳያል። ሁሉንም ነገር ጸጥ ባለ ጊዜ ማንም ሰው ጠንካራ ይመስላል። ነገር ግን እውነተኛ ባህሪ የሚገለጠው በአስቸጋሪ ቀናት ነው። መከራ ቅጣት አይደለም፣ መስታወት ነው። ዝግጅነታችንን ያሳያል፣ ግልጽነታችን ያሳያል። ቅሬታ ማቅረብ ቀላል ነው። ተስፋ መቁረጥ የተለመደ ነው። እያንዳንዱ ችግር በጎነትን የመፍጠር እድል ነው የሚገልጸው ቅፋት አይደለም፣ ለእሱ የምትሰጡትን ምላሽ ነው። ቀኑ ሲፈትናችሁ ራሳችሁን ጠይቁ፣ ከዚህ ምን መማር እችላለሁ? ከዚህ የበለጠ እንዴት መወጣት እችላለሁ? ብላችሁ ጠይቁ። የጥንካሬያችሁ መጀመሪያ ሊሆን ይችላል። ስድስተኛ ከቤት ከመውጣታችሁ በፊት ልብሳችሁን እንደምትመርጡት ስሜታችሁን መምረጥ አለባችሁ። የአየሩ ሁኔታው ትመለከታላችሁ። ስለ አእምራችሁስ እንዴት ትዘጋጃላችሁ? አብዛኛዎቹ ሰዎች ምርጫ እንዳላችሁ እንኳን አያውቁም ይነሳሉ ፣ ስሜታቸው በዜና በሶሻል ሚዲያ እንዲመራ ያደርጋሉ። ነገር ግን ለቅዝቃዜ ኮት እንደምትለብሱ ሁሉ ለቀናችሁም የተሻለ አመለካከት መልበስ ትችላላችሁ። ሰዎች በሚፈጠሩ ክስተቶች አይረበሹም፣ ነገር ግን ስለ እነሱ በሚሰጡት አመለካከት ይረበሻሉ። ከመበሳጨት ይልቅ ትዕግስትን፣ ከችኮላ ይልቅ ግልጽነትን መምረጥ ትችላላችሁ። ሚስጥሩ ችግሮችን በማስወገድ ላይ ሳይሆን ምን አይነት ጉልበት እንደሚገጥማችሁ በመወሰን ላይ ነው። ስለዚህ ከእንቅልፋችሁ ስትነቁ ዛሬ ምን አይነት አመለካከት መውሰድ እፈልጋለሁ ብላችሁ ጠይቁ። ሰውነታችሁ በምታዘጋጁበት ተመሳሳይ ትኩረት አእምሯችሁን አዘጋጁ እና የበለጠ ጠንካራ ቀን ታያላችሁ። ሰባተኛ ፍርሃት ውሸታም ነው። ቀናችሁም ያለሱ ፊት ለፊት ተጋፈጡት። ፍርሃት በሽኩታ ጠርጣሪዎችን ብቻ በጸጥታ ሽባ ያደርጋችኋል። አቅም እንደሌላችሁና፣ እንደምትወድቁ፣ ዝግጁ እንዳልሆናችሁ እንድታምኑ ያደርጋችኋል። ነገር ግን ፍርሃት ውሸት ነው። በአእምሮአችሁ ውስጥ ብቻ የሚኖሩትን ሐሳቦች ያጋንናል፣ ያዛባል፣ ወይም የሌለ ሐሳብ ከበሬት የተነሱ ይፈጥራል። በመናችሁበት ቁጥር ሰንሰለቶችን ትንሽ የበለጠ ይጠነክራሉ። ነፃነት የሚገኘው ፍላጎቶቻችሁን በማርካት ውስጥ አይደለም፣ ፍርሃትን በማስወገድ ነው። ፍርሃት በራሱ አይጠፋም፣ እንደማትታዘዙ ያውቅ ወደ ኋላ ይመለሳል። ወደፊት የሚራመድ ማንኛውም ሰው በፍርሃትም ቢሆን ይህንን ጥላ ወደ ነዳጅ ይለውጠዋል። ስምንተኛ የምታገኙት እያንዳንዱ ሰው የትዕግስት ፈተና ነው። የዕለቱ ፈተና ሁል ጊዜ በትላልቅ ክስተቶች ላይ አይደለም። አንዳንድ ጊዜ በጎን በኩል ሲታይ በትራፊክ ትዕግስት ማጣት በማታውቁት ሰው ጥፋት ነው። እያንዳንዱ ሰው የሰላማችሁን ጸጥታ የሚፈትን ነው። ምላሽ ትሰጣላችሁ ወይስ ዝም ትላላችሁ? ትደባደባላችሁ ወይስ መረጋጋትን ትጠብቃላችሁ? ማርከስ ኦሬሌስ የተናገረው ስትነቃ በህይወት የመኖር መብትን አስብ። በህይወት መሆን ስጦታ ከሆነ ለምን በከንቱ ነገሮች ላይ ታባክናላችሁ? እያንዳንዱ ንትርክ ምላሽ አይገባውም። እያንዳንዱ ትችት ትኩረት አያስፈልገውም። ሰላማችሁ ቅዱስ ነው፣ አስታውሱት። መረጋጋት ድክመት አይደለም፣ ራሱን የሚገዛ ሰው ጥንካሬ ነው። ዘጠነኛ ቀኑ እንደ ማንኛውም ቀን ያልፋል። ዋጋ ያለው አድርጉት። ተነሳሽነታችሁ ወይ ዝግጁ መሆናችሁ አይጠይቅም። በቀላሉ ያልፋል። ዛሬ ባለኝ ነገር ባለኝ ጊዜ ምን ላድርግ? ፐርፌክት ጊዜ እስኪመጣ ድረስ ታባክናላችሁ ወይስ አሁን ባላችሁ ነገር ላይ ትጀምራላችሁ? ተራቀን የሚመስለው ነገር የሁሉናችሁ ውድ ክፍል ነው። ብዙ ነገር ስለማድረግ ሳይሆን ለእናንተ አስፈላጊ የሆነውን ነገር ማድረግ ነው። የዕለት ተዕለት ዓላማችሁ ግልጽ ማድረግና አሁን በዓላማ ተጠቀሙበት። ምክንያቱም በመጨረሻ አስፈላጊው ጥያቄ የሚሆነው በነበረኝ ጊዜ ምን አድርግ ያለው የሚለው ብቻ ነው። አስረኛ ጫና ልዩ መብት ነው። ይህ ማለት በህይወት እንዳላችሁ የሚያሳይ ማለት ነው። አብዛኛዎቹ ጫና እንደ ሸክም አድርገው ይመለከቱታል። ነገር ግን የእንቅስቃሴ የኃላፊነት የእድገት ምልክት ነው። ጫና ውስጥ እንዳለ የሚሰማው ሰው በጨዋታ ውስጥ አለ ማለት ነው። ከእሱ መሸሽ ማለት ደግሞ ከህይወት መደበቅ ማለት ነው። ስቶይኮች ጫናን አልፈሩም፣ ራሳቸውን ለማጠናከር ይጠቀሙበት ነበር። አእምሯቹ እንደ ጡንቻዎች ችግር እየተቋቋመ መሄድ አለበት። ችግሮች አእምሮን ያጠነክራሉ፣ ልክ እንደ ጉልበት ሰውነትን ያጠነክራሉ። ቀናቹ ከባድ ከሆነ በትከሻቹ ላይ አስፈላጊ ነገር ስላለ ነው። ይህን እንደ ክብር እንጂ እንደ ቅጣት አትመልከቱት። ለማተኮርና መምራት ያስተምራል። የሚጋፈጠው ሁሉ የበለጠ ጠንካራ ይሆናል። የሚሸሸው ሰው ደግሞ ደካማ እየሆነ ይሄዳል። ቀላል ሕይወት አትጠይቁ። ይልቁንም ጠንካራ አእምሮን ጠይቁ። አእምራችሁ ጠንካራ ከሆነ ጫና እንደ ጠላት ዳግመኛ አታዩትም። አስራ አንደኛ ዓለም በችኮላ ውስጥ ነው። እናንተ ግን ጸጥ ማለት ትችላላችሁ። ውጫዊ ድምፅ መቼም ቢሆን አያቆምም። ሁልጊዜ ትኩረታቸው የሚጠይቅ ነገር አለ ኖቲፊኬሽኖች፣ ግዴታዎች፣ አስቸኳይ ሁኔታዎች። ነገር ግን በዚህ ትርምስ መካከል ሚዛናዊ መሆን ትችላላችሁ። ሰላም ማለት የችግር አለመኖር አይደለም፣ የአእምሮ መኖር ነው። የሌሎችን ችኮላ ላለማሸነፍ መምረጥ ነው። ሰላም በአጋጣሚ አይመጣም፣ በሂደት እየሰለጠነ ቀስ በቀስ ይመጣል። ውጫዊውን ንዝረት መቆጣጠር የሚጀምረው ውስጣዊ ውሳኔ ነው። አስራ ሁለተኛ እያንዳንዱ እንቅፋት የተደበቀ እድልን ይዘዋል። እያንዳንዱ እንቅፋት መጨረሻ አይደለም። እያንዳንዱን ጊዜ አቅጣጫ መቀየር ብቻ ነው። ህይወት ልትቀጣችሁ አትፈልግም፣ ልታዘጋጃችሁ ብቻ ትፈልጋለች። ነገር ግን ቅሬታውን ለጥያቄው የሚለዋወጡት ብቻ ናቸው። እዚህ ምን መማር እችላለሁ? እያንዳንዱ ስህተት ጥበብን ይዘዋል። እያንዳንዱ ሽንፈት አዲስ እድል ነው። እንቅፋቱ ሊያቆማችሁ ይችላል፣ ወይም የጎደለው ኃይል ሊሆን ይችላል። ሁሉንም ነገር በምትመለከቱበት ነገር ላይ የተመሰረተ ነው። ቀድሞውን ከተከሰተው ጋር አትዋጉ፣ ችግሩን ወደ ዓላማ ቀይሩ። ምክንያቱም በመንገድ ላይ ያለው ድንጋይ እንኳን ወደፊት የሚወስዳችሁ እርምጃ ሊሆን ይችላል። በየቀኑ ጠዋት በተለየ መንገድ የመጀመር ዕድል ነው፤ የሚያጠናክሩ ሐሳቦችን መከተል፣ ዓለም ከባድ ቢሆንም እንኳን የማይታጠፈ አእምሮን ማዳበር። ከእንቅልፋችሁ ስትነቁ የምትወስዱት ሁሉንም ነገር ይቀርጻል። እናም ዛሬ ግልጽነት፣ ዓላማ፣ ጥንካሬን ለመጀመር ከመረጣችሁ ማንንም ሰው ከእናንተ ሊወስደው አይችልም። ምንም ይሁን ምንም ዝግጁ ትሆናላችሁ። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።